ከደስታ ውጭ ያላችሁ ሰዎች ካላችሁ ዘላቂ ደስታ የሚገኘው መልካም ነገርን በመውደድ ነው ማለት ነው እግዚአብሔር ነስጣን የከለከለን እንዳንደሰት የሚፈልግ ነው የሚመስለን በጣም ከባድ ነገር ነው እንዴት ነው እግዚአብሔር እኛ እንድንደስት የማይፈልገው እንዴት ነው እግዚአብሔር እኛ ተጨንቀን እንድንኖር የሚፈልገው ሁልጊዜ በጌታ ደስ ይበላችሁ አደል ያለው ቅዱስ ጳውሎስ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አላችሁ። አሜን። አምላካችን የእግዚአብሔር ስም የከበርና የተመሰገነ ይሁን። ዛሬ ደግሞ እንደ እግዚአብሔር መልካም ፍቃድ ፍቅር የተሰኘውን መንፈሳዊ መሰላል እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። ዛሬ የምናየው ብፁዕ ቅዱስ አቡነ ሺኖዳ እጅግ ጠቃሚ የፍቅር አይነቶች ብለው ያስቀመጡልንን መሰረት አድርገን ነው። የመጀመሪያው የእግዚአብሔር ፍቅር ነው። ሁለተኛው ደግሞ ለመልካም ነገር ያለን ፍቅር ነው። አንዱ ወደ ሌላው ይመራናል፣ አንዱ ደግሞ ሌላውን ያጠነክራል። እርስ በእርስ ተመጋጋቢ የሆኑ ጉዳዮች ናቸው። ሰው እግዚአብሔርን የሚወድ እግዚአብሔርን የሚያፈቅር ከሆነ ከሰዎች ጋር ያለው ግንኙነትም የሰመረ ነው የሚሆነው። ደግሞ ከሰዎች ጋር ፍቅር እንዲኖረን መሰረቱ ብለን የምንናገረው እሱን ስለሆነ ማለት ነው። ምክንያቱም እግዚአብሔርን የማይወድ ሰው ለሰውን ይወዳል ብሎ ማሰብ አስቸጋሪ ስለሚሆን ማለት ነው። በዋነኝነት ግን እኛ ምናየው አስቀድመን እንደተነጋገር ነው የእግዚአብሔርን ፍቅር በጥቂቱም ቢሆን በመጀመሪያ በሁለተኛ መሰላል ላይ አይተን ስለነበረ ዛሬ ለመልካም ነገር ያለ ፍቅር ምንድን ነው? መልካም ነገርን መውደድ ምንድን ነው? መልካም ነገርን የሚወድ ሰው እንደሚያገኘው ጥቅም ጠባዩ ምንድን ነው? መገለጫው ምንድን ነው? መልካም ነገር የሚወድ ሰው፣ ሁለተኛ ደግሞ መልካም ነገርን የማይወድ ሰው ጠባዩ ምንድን ነው የሚለውን እንደ እግዚአብሔር ፈቃድ ለማየት እንሞክራለን። የመጀመሪያው መልካም ነገርን የሚወድ ሰው ንስሐን ለማግኘት አይታገልም። ትግሉ በእግዚአብሔር ፍቅርና መልካም ነገርን በመውደድ ፍቅር ለማደግ ይሆናል ማለት ነው። ንስሐን ለማግኘት አይታገልም ማለት አብዛኞቻችን የንስሐ ሕይወታችን ውጫዊ የንስሐ ሕይወት ነው። ጀስት በቃ ይቅር ለመባል የሆነ በቃ ዝም ብሎ እንደ ስርዓት ለመፈጸም ያክል ለማድረግ ነው እንጂ ይቅርታው ከእግዚአብሔር ፍቅር ከሱ ስለወጣን የእግዚአብሔርን ፍቅር ለማግኘት የተነሳ አይደለም። አብዛኞቻችን የሆነ ኃጢአት እንሰራለን። በቃ ያቺ ኃጢአት ያቆሸናል ተብለው ስለተነገረን፣ ከዛ ደግሞ ኮንሲኩዌንስም ስላለው ማለት ነው። በህይወታችን የመጨነቅ የመደበት፣ ይሄ ሰላማዊ ህይወት ያለማግኘት ሁኔታ ውስጥ ስለምንገባ ከዛ ለመላቀቅ ብቻ ንሳ የምንገባ ሰዎች ውጫዊ ንስሐ የምንወስድ ሰዎች ስላለን እዚህ ላይ ትኩረት ማድረግ ያስፈልጋል። ቁም ነገሩ ንስሐም የምንገባው ዝም ብሎ በቃ ይቅር ተብላ ለመባል ሳይሆን ይቅር ከሚለን አካል ጋር የሰመረ የተወደደ ህይወት ለመኖር ነው። ራሳችንን የተወደደ የተቀደሰ መስዋዕት አድርገን ለማቅረብ ነው። በፍቅር ለማደግ ነው። እንደውም በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 5 ቁጥር 17 ላይ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በእርሳቸው ይቀባወማሉ፣ ስለዚህም የምትወዱትን ልታደርጉ አትችሉም ብሎ የነገረ። ለዚህ ነው እዚህ ጀስት ዝም ብሎ በቃ ይቅር ለመባል ንስሐ የሳሙና ነው ስለተባለ ለመታጠብ ያክል አይደለም። ለምሳሌ አንዳንድ ሰው ራሱን የሚጠብቀው ንጽህናን ስለሚወድ ላይሆን ይችላል። ንጽህናን ወዶ ራሱን ንጽህናውን የሚጠብቅ ሰው አለ። ደግሞ የተለመደ ስለሆነ ምናልባት ከሰዎች ጋር ለመቀላቀል ሊሆን ይችላል። በቃ ፊቱ ምኑን ዝም ብሎ ታጥቦ የሚገባም እንደዚህ የሚቀላቀልም ሰው አለ። ስለዚህ አሁን ንጽህናን ወዶ መታጠብና ጀስት ለመንጻት ብቻ መታጠብ ልዩነት አለው ማለት ነው። ያኛው ሳቲስፋክሽን ጭምር አለው። ንጽህናን ወዶ የሚደረገው ረፍት አለው፣ ሰላም አለው። ይሄ ግን በቃ የለብ ለብ ስለሆነ በትክክልም መታጠብ የለውም፣ በትክክልም መንጻትም የለውም። ጸጸታችን እውነተኛ ጸጸት ያልሆነ ለዚህ ነው። ብዙ ጊዜ በወደቅንበት ኃጢአት ደግመን የምንወርቅበት አንዱ በቀደመው ኃጢአታችን ፍጹም ጸጸት ስላልተጸጸትን ነው። ቅዱሳን በበግ ደግሞ ጻሃጣን በፍየል የሚመሰሉበት አንዱ ምክንያት እኮ በግ የደነበረችበት ቦታ ተመልሳ አትሄድም። ፍየል ደግሞ የደነበረችበት ቦታ ደግማ ደጋግማ ትመለሳለች። ቅዱሳንም በወደቁበት ኃጢአት ድጋሚ በዛ ኃጢአት ላለመውደቅ ይሸሻሉ፣ ይርቃሉ፣ ወደዛ ኃጢአት የሚወስደውን መንገድ ሁሉ ይጸየፋሉ። እኛ አሁን እያደረግን ያለነው ልክ እንደ ፍየል ነው ማለት ነው። የደነበርንበት ቦታ ብዙ ጊዜ እንገኛለን። ከዚህ በኋላ አላጨስም፣ ከዚህ በኋላ አልቅምም፣ ከዚህ በኋላ አልጠጣም፣ ከዚህ በኋላ እዚህ ቦታ አልገኝም፣ ከዚህ በኋላ በዝሙታ አልወድቅም ብለን እንትን እንድንና መለሰን ደግሞ ወደዛው ህይወቱስ ራሳችንን እናገኘዋለን። ያ የሚሆንበት ምክንያት ጸጸጣችን ፍጹም ጴጥሮሳዊ ጸጸት ስላልሆነ ነው። እና ቅዱስ ጳውሎስ ያንን ሲነግረን ነው ሌላው፣ ክፉ የሚያደርግ ሁሉ ብርሃንን ይጠላል ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 20 ላይ። ክፉ የሚያደርግ ሁሉ ብርሃንን ይጠላል። ያ ማለት መልካም የሚያደርግ ሁሉ ደግሞ ጨለማን ይጠላል ማለት ነው። አሁን ያለንበት ህይወት በጨለማ ነው በብርሃን ነው የሚለው ራሳችንን ጠይቀውና በጨለማ ያለነው ክፉ ስለምንወድ ነው። ክፉ ስለምናደርግ ነው። ድርጊት ከመውደድ ስለሚመጣ ማለት ነው። የነፃ ፈቃድ ውጤቱ ነው። ተግባር ማለት ግብር ማለት ከፈቃድ በኋላ የሚመጣ ነገር ነው። ግብር የምንሰራው ስራ ወደን ስለሆነ ማለት ነው። በአጠቃላይ ሁሉንም ማለት ይቻላል፣ የምናደርጋቸው መጥፎ ነገሮች ወደናቸው ነው የምናደርጋቸው፣ ፈልገን አስበንባቸው ሁለት ቀን ሶስት ቀን ተጨንቀንባቸው አቅደንባቸው የምናደርጋቸው ናቸው። ስለዚህ መውደድን መልካም ነገርን መውደድ መልካም ነገር ስለማድረግ መውደድ መነጋገር ያለብን ለዚህ ነው። መልካም ነገር ስለማድረግ ነው አብዛኞቻችን የምናስበው። ያን ማድረግ የምንፈልገውን መልካም ነገር እንወደዋለን ወይ፣ ወደነው ነው የምናደርገው ወይ ስለታዘዝን ብቻ ለመፈጸም ያክል ለማድረግ ያክል ለመታዘዝ ያክል ነው ወይ የምናደርገው የሚለውን ማሰብ ያስፈልጋል። ስለዚህ አንድ ሰው መልካም ነገርን እወዳለው ወይስ አልወድም ብሎ ጠይቆ መልካም ነገር ለመውደድ ነው ማሰብ ያለበት። ከወደደ በኋላ እንደምታቆት ፍቅር ተግባርን ይወልደዋል እና እንደዚህ አይነት ጠባይ ያለበት ማለት ነው። ሁለተኛው የእግዚአብሔርን ትእዛዝ አክብዶ አይመለከትም፣ መልካም ነገርን የሚወድ ሰው። እንደውም ቅዱስ ዳዊት በመዝሙር አንድ ቁጥር ሁለት ላይ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል ይላል። በእግዚአብሔር ሕግ ደስ ይለዋል፣ ሕጉን ደግሞ በቀን በሌሊትም ያስበዋል። የእግዚአብሔር ሕግ ምንድን ነው? ከኔ በቀር አታምልክ የሚለውን ያስባል። አታመንዘር የሚለውን ያስባል። በባልንጀራ ላይ በሐሰት አትመስክር የሚለውን ያስባል። ክፉ አትመኝ ያስባል። ባልንጀራ ያለውን ነገር ለእኔውን ብለህ አታስብ አትመኝ ይላል፣ ያስባል እሱን። ስለዚህ እግዚአብሔር ምን ይላል የሚለውን ባይምሮ ያወጣል ያወርዳል። ያ ህግ የሚጎረብጠው ህግ አይደለም። አክብዱ አይደለም የሚመለከተው። አንደኛው ዮሐንስ መልእክት ላይ ምዕራፍ አምስት ቁጥር ሦስት ላይ ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ይላል ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና፣ ትእዛዙም ከባዶች አይደሉም ይላል። አሁን የእግዚአብሔር ሕግ እንደሚከብድ የሚያስብ ሰው አለ አይደል? ሕጉ የከበደን ያስጨነቀን ስለማንወደ ነው። አስቀድመን አሁን ለማድረግ ነው ትኩረት የምናደርገው ያልኩት ለዚህ ነው ቅድም። የእግዚአብሔር ሕግ ከባድ አይደለም። ራሱ ጌታችን በማይታበል ቃሉ በሕያው ቃሉ ቀንበሬ ልዝብ ነው ሸክሜም ቀላል ነው ይላል። ቀላል ሸክም ነው። ታሪያ ለመንከበደን ካለን የመጀመሪያ ጉዳይ ትዛዙን አክብደን ስለምንመለከተው ነው። ከመውደድ የሚጀምረው ለዚህ ነው። መልካም ነገር እንወዳደን ወይ ነው እንወዳደን መልካም ነገር ማድረጉ ላይ ከመነጋገራችን በፊት ነገሩን እንወደዋለን አንወደውም፣ ደስ ይለናል አይለንም ስናስበው ውስጣችን በሀሴት ይመላል፣ በፍቅርም ባንሞላለን እንቃትታለን። ይህን ማየት ያስፈልጋል ማለት ነው። ሌላው ትእዛዝን ሳይጠብቅ መልካም ነገር ይሰራል። ትእዛዝ አይጠብቅም። የሚያደርገው ትእዛዝ ጠብቆ የሆነ አካል መጥቶ ወይም የሆነ ሰባኪ መጥቶ ንስሐ ግባ እስኪሉ አደለም፣ የሚጠብቀው የሆነ ሰባኪ መጥቶ መጽውት እስኪሉ አደለም፣ የሚጠብቀው የሆነ ሰባኪ መጥቶ ባልንጀራ እንደራሱ ውደድ ውደል እስኪሉ አደለም፣ የሚጠብቀው የሆነ ሰው መጥቶ በዚህ ውጣ በዚህ ወረድ ብሎ እያንዳንዱ ነገር ውስጥ ላይ የሆነ መሪ ተቀምጦለት አደለም። ትእዛዙን ከወደደ ያ ትእዛዝ ያ የእግዚአብሔር ፍቅር ያነሳሷል፣ ይመሯል። ምክንያቱም መንፈሱ ከኛ ጋር አለ። ቅዱስ የሆነ መንፈስ በውስጣችን አለ። ይመራናል፣ ያስተምረናል። እውነት ነው፣ መሪ ያስፈልጋል። መሪው ግን መንገድ ነው የሚያሳየን እንጂ እጅ እየጎተተ እያንዳንዱን ነገር እንድናደርግ ያደርገን። ምክንያቱም ትእዛዙን መፈጸም የፍቅር ተፈጥሯዊ ፍሬ ነው። የእግዚአብሔርን ትእዛዝ መፈጸም የፍቅር ተፈጥሯዊ ፍሬዋ ነው። ብትወዱኝ ውስጥ ትእዛዜን ጠብቁ ነው ያለው። ብትወዱኝ ውስጥ ትእዛዜን ጠብቁ ማለት ትእዛዙን መጠበቅ የፍቅር ፍሬ ነው ማለት ነው። አንድ ሰው ፍቅር አለ እግዚአብሔር ፍቅር አለ የመልካም ነገር ፍቅር አለኝ ብሎ የሚያሰብ ከሆነ ፍሬው መታዘዝ ስለሆነ ማለት ነው። ወእምፍሬሆሙ ተአምርዎሙ ያለው ከፍሬያቸው ታውቋቸዋላቸው። እነዚህ ሰዎች የእግዚአብሔር ፍቅር ካላቸው ለእግዚአብሔር ሕግ ይታዘዛሉ ማለት፣ ያ ፍሬ ነው የሚበላው ሕይወት የሚሆነን ማለት ነው። ከሰዎች ጋር መልካም ኑሮ እንድንኖር ምድሪቱን እንድንቀድሳት እንድንባርካት የሚያደርገን ማለት ነው። ሌላው መልካም ነገርን የማይወድ ሰው ውስጥ ምን አይነት ጠባይ ነው ያለው የሚለው እንመልከት። አስቀድመን መልካም ነገርን የሚወድ ሰው ንሳ ለማግኘት ብቻ አይደለም የሚታገለው ውጭ አይነሳለ ስለማግኘት አይደለም የሚያስበው፣ በእግዚአብሔር ፍቅር መልካም ነገርን በማድረግ ፍቅር ማደግ ላይ ነው ትኩረት የሚያደርገው። ሁለተኛው ትእዛዙን አክብዶ አይመለከትም። የእግዚአብሔር ህግ፣ የእግዚአብሔር ትእዛዝ የሚያስደስት እንደሆነ ያውቃል ያምናልም እና ይደሰተዋለም የሚጠብቀው ጉዳይ አይደለም። ይሆናል አይሆንም የሚለውን እያሰበ የሚኖር ሰው አይደለም። ውስጡ በደስታ ባህሴ ሲሞላ ያስባል የእግዚአብሔር ሕግ ሲሰማ የእግዚአብሔርን ቃል ሲሰማ በደስታ ይሞላል። ከዛ በተጨማሪ ደግሞ ሶስተኛ ያየነው ትዕዛዙን ትእዛዙን ለመፈጸም እስኪታዘዝ ድረስ አይጠብቅም ማለት ነው። ምክንያቱም የፍቅር ተፈጥሮአዊ ፍሬው መታዘዝ ስለሆነ ማለት ነው። የማይወድ ሰው ከዚህ በተቀራኒ ነው የምናየው። የመጀመሪያው የእግዚአብሔር ትእዛዝ ከባዱ ነው የሚታየው። ይህን አድርግ ይህን አታድርግ የሚሉ ሀሳቦች ሲነሱ አስጨናቂ ሆነው ይታዩታል። በእርግጥ አንዳንድ ቦታ ላይ እንደምንሰማው ከሆነ ቀንበር የሚያከብዱ ሰዎች ሊኖሩ ይችላሉ፣ ኤክስትሪም፣ እግዚአብሔር ያላለውን ሀሳብ ወይ ደግሞ በመጽሐፍ የሆነ የተጠቀሰ እሱን ግን መለጠጥ አይነት በምዕመናን ላይ ቀንበር የመጫን ከባድ ቀንበር የመጫን አይነት ሁኔታ እንመለከታለን። እሱ እንዳለ ሆኖ እሱ እንደተጠበቀ ሆኖ ልክ አይደለም ሐዋርያትም ሸክም እንዳናበዛ ቀንበር እንዳናበዛ ብሎ ነው አለ ሐዋርያ ስራ ምዕራፍ 15 የሚነግረን የመጀመሪያው የሐዋርያት ሲኖዶስ የወሰነው ውሳኔ ከዛ አይመነጨ ስለሆነ ማለት ነው። ነገር ግን እኔ እያልኩ ያለሁት አሁን የእግዚአብሔርን ትእዛዝ ካለ መውደድ የተነሳ የሚመጣ አይምሮ የሚመጣ ሐሳብ ነው የእግዚአብሔር ህግ ከባድ ነው ብሎ ማሰብ ማለት ነው። በኃጢአት ውስጥ የሚኖር ሰው የእግዚአብሔርን ፍቅር ያልቀመሰ ሰው በእግዚአብሔር ህግ ደስ ሊሉ አይችልም። ሁሉም ነገር የሚዘጋበት እንጀራው ገመዱ የሚበጠስበት መንገድ የማያስኬዱ አድርጎ ነው የሚያስበው ማለት ነው። ስለዚህ መልካም ነገርን የማይወድ ሰው መለዩ አንደኛው ይሄ ነው። ሁለተኛው እግዚአብሔር በኃጢአት የሚገኘውን ደስታ እንደከለከለው ትዕዛዙም እንዳስጨነቀ ያስባል። መልካም ነገር እንዳይሆን ወንድልን መልካም ነገር እንዳናደርግ ማለት ነው። በቤታችን የሚያስቀመጥናቸው መልካም ነገሮች የምንላቸው ነገሮች አሉ አይደለ? እነዛን ነገር በኃጢአት ምክንያት ያስቀመጥናቸው ናቸው ደስታ እናገኛለን ብለን ያሰብናቸው ነገሮች ስለሆኑ እግዚአብሔር እነዚያን የከለከለን እንዳንደሰት የሚፈልግ ነው የሚመስለን በጣም ከባድ ነገር ነው እንዴት ነው እግዚአብሔር እኛ እንድንደስት የማይፈልገው እንዴት ነው እግዚአብሔር እኛ ተጨንቀን እንድንኖር ነው የሚፈልገው ሁልጊዜ በጌታ ደስ ይበላችሁ አደለ ያለው ቅዱስ ጳውሎስ ታዲያ እንዴት እግዚአብሔር ፈጥሮን ደግሞ ከፈጠረም በኋላ የእኛን ስጋ ለብሶ ስለኛ በመስቀል ተሰቅሎ ሞቶ ተቀብሮ በደሙ የዋጀን እኛ እንዴት ደስ እንደ አይለውም? እኛ ደስ ሲለን እግዚአብሔር እንዴት ደስ አይለው? በጣም ኮንትራዲክት የሚያደርግ ነገር ነው። እኛ ደስታ ብለን ያሰብነው ነገር እሱ ራሱ ደስታ ነው ወይ ነው እውነተኛ ደስታ ነው ወይ የሚጠቅም ደስታ ነው ወይ ለነፍስም ለስጋም የሚተርፍ ደስታ ነው ወይ ይህንን ጥያቄ ሳንጠይቅ ይህንን ጥያቄ ደግሞ ጠይቀን ሳንመልስ ነው እኛ ስንደስ ደስ ይለውም አይነት ሀሳብ ውስጥ የገባ ነው ማለት ነው። ስለዚህ ትእዛዙ የሚያስጨንቅ አይደለም። ትእዛዙ አያስጨንቅም። የእግዚአብሔር ሕግ ደስ የሚል ስለሆነ ማለት ነው። ሌላው የእግዚአብሔር ጠላት ይሆናል ማለት ነው። ይህ ሰው ይህንን የሚያስብ ከሆነ እግዚአብሔር ደስ እንዲለኝ እኔ እንዲያልፍልኝ አይፈልግም የሚል ሰው ኮምፕሊት የእግዚአብሔር ጠላት ሆኖ ይቀመጣል ማለት ነው እና የእግዚአብሔር ጠላት ደግሞ በእግዚአብሔር ሕልውና ከማመን ይወጣል ማለት ነው። እግዚአብሔር ስለመኖሩ እርግጠኛ አይሆንም ማለት ነው። ለምሳሌ አይታችሁ ከሆነ ኤቲስ ወይም ፓጋን የምንላቸው አሉ አይደል፣ በእግዚአብሔር መኖር እግዚአብሔር የለም ብለው የሚያምኑ ሰዎች ማለት ነውና አንዱ የሚያነሱት ሀሳብ ይሄ ሁላ ክፋት ምድር ላይ ለምን ይላሉ። ይሄ ሁላ ክፋት ዓለም ላይ ለምን የሚለውን ጥያቄ መመለስ ያለበት እግዚአብሔር ሲሆን እኛ የራሳችን ነን። ምክንያቱም ዓለም ላይ የሚፈጠሩ ክፋቶች በሙሉ የሰው ልጆች እቅዶች ናቸው። እያንዳንዱ ጦርነት፣ እያንዳንዱ ስደት የምናያቸው ነገሮች በሙሉ የሰው ልጅ ራሱ ቁጭ ብሎ በነፃ ፈቃዱ አቅዶ ተወያይቶ የወሰናቸው የፈጸማቸው ጉዳዮች ናቸው። ማንም ጦርነት ተመልከቱት። ዓለም አሁን ያለንበት ዓለም ሁሉ ነገር ለማየት የሚያመቸን ነው። አለ ዓለም ላይ የሚከናወኑ ነገሮችን ለማየት የሚያመች ነው። እሱ የጦርነቶቹን ተመልከቱ። ዓለም ላይ በጣም በጣም እጅግ ምን ያህል ሀብት እንዳላቸው እንኳን የማያውቁ ሀብታሞች በሞሉበት ዓለም ላይ በጣም ብዙ ድሃዎች አሉ። ያንን ያደረጉት ማን ናቸው? ሰው ራሱ ነው ያን ያደረገው፣ የሰው ያን ራሱ የፈጠረው የአነዋወር ዘይቤ ነው ይሄን ያደረገው እና መልካም ነገርን የማይወድ ሰው መጨረሻው የእግዚአብሔር ጠላት ሆኖ ማረፍ ስለሆነ ማለት ነው። ስለዚህ መልካም ነገርን የሚወድ ሰው ምን ይጠቀማል ታዲያ? አሁን ጠባያቸውን አይተናል። መልካም ነገርን የሚወድ ሰው ምንድን ነው የሚያገኘው? ጥቅሙ ምንድን ነው? መልካም ነገር በመውደዳችን በቃ መልካም ነገር በማሰባችን በቅንነት በማሰባችን እያንዳንዱን ነገር በመልካም ለበጎ ነው እያለን በማሰባችን ምንድነው የምናገኘው ጥቅም የሚለውን እናያለን ማለት ነው። የመጀመሪያው ዘላቂ ደስታና ሰላም ያገኛል። ወደ ፊልጵስዩስ መልእክቱ ቅዱስ ጳውሎስ ምዕራፍ አራት ቁጥር አራት ላይ ሁልጊዜ በጌታ ደስ ይበላችሁ፣ ደግም ይላለው ደስ ይበላችሁ ይላል። ይሄን ሁልጊዜ ነው ያለው። የሚቆረጥ የሚከፈል ደስታ አይደለም። የሚገደብ ደስታ አይደለም። የሚነጠቅ ደስታ አይደለም። መልካም ነገርን በመውደድ እና የእግዚአብሔርን ሕግ በመፈጸም የሚገኘው ደስታ የሚቋረጥ አይደለም፣ ዘላቂ ነው፣ ዘላለማዊ ደስታ ነው። ስለዚህ ይህን ያገኛል ማለት ነው። እንደውም በመጽሐፈ መክብብ ምዕራፍ አንድ ቁጥር 18 ላይ እውቀትንም የሚጨምር ሐዘንን ይጨምራል ይላል ሰለሞን። ክፋትን ማወቅን ሲነግረን ነው። ምክንያቱም ስለ እግዚአብሔር ማወቅ የመዳን እውቀት ስለሆነ ሐዘንን የሚጨምረው እውቀት አይደለም። ክፋትን ማወቅ ግን ሐዘንን ይጨምራል ለምሳሌ አዳምና ሄዋን በገነት ሳሉ የሚያውቁት መልካም ነገርን ብቻ ነበር። ስለዚህ ደስተኞች ነበሩ። የሚያውቁት መልካም ነገርን ብቻ ነበር። ሰይጣን ክፋትን እንዲያውቁ በር ከፈተላቸው ማለት ነው። አነሳሳቸው ያንን የዕውቀት ዛፍ በሉ ይላል። ስለዚህ መልካምና ክፉ ለዩ ይላል። ያውቅ የነበረው መልካም ነገር ስለነበረ የሚኖሩት ሕይወት ደስተኛ ነው። የሚጨነቁት ነገር አይደለም። አሁን በዜና በተለያየ የመረጃ ሁኔታ የምናያቸው የክፋት የሞት ወሬዎችን ስንሰማ አይታችሁ ከሆነ በቃ ምድር የተከደነች ነው የሚመስለው። ከዚህ በኋላ ምን ልንሆን ነው ይላል። ታውቃላችሁ አብዛኞቹ ሚዲያዎች የተሰሩበት ምክንያት እንደዚህ አይነት አይምሮ እንድንፈጥር ነው። በእግዚአብሔር ላይ ያለን መታመን እንድናጣ ነው። በእነዚህ የማህበራዊ ሚዲያዎች የምናገኛቸው እውቀቶች የምናገኛቸው መረጃዎች ክፋት ናቸው እንጂ መልካም ነገር አይደለም። ስለዚህ ክፋትን በሰማን ቁጥር፣ ክፋትን ባወቅን ቁጥር ውስጣችን በክፋት ስለሚሞላ የምናወጣውም ክፋት ነው ማለት ነው። መልካም ነገርን በሰማን ቁጥር መልካም ነገርን ባየን ቁጥር ግን የምንጨምረው በውስጣችን መልካም ነገር ስለሆነ ከዛ ከልብ መዝገባችን ከመልካም ልብ መዝገባችን የምናወጣው የምንናገረው ሁሉ መልካም ይሆናል ማለት ነው። ስለዚህ አሁን እያወቅን ያለነው ምንድን ነው? በፊልም እያወቅን ያለነው ምንድን ነው? ሻይ ቡና ስንል የምናውቀው ጉዳይ ምንድን ነው? ስልክ ስንጎረጉር የምናውቀው መልካም ነገር ምንድን ነው ከወንድሞቻችን ጋር ከእህቶቻችን ጋር ስንገናኝ የምናውቀው መልካም ነገር በመጽሐፍ የምናውቀው ነገር ምንድን ነው? ያቺ እውቀት የእኛን ሕይወት ዲፋይን ታደርገዋለች ማለት ነው ትመራዋለች፣ ትዘውረዋለች ማለት ነው። ስለዚህ ዘላቂ ሰላምና ደስታ ማግኘት የሚፈልግ ሰው የእግዚአብሔርን ቃል መስማት አለበት። አሁን የሚያስጨንቅ ዓለም ውስጥ የሚያስጨንቅ ሀገር ውስጥ ያለን አለ፣ ሁኔታው እንደዛ ነው። ከዚህ የሚያስጨንቅ ሁኔታ ውስጥ ግን መውጣት እንችላለን። ምክንያቱም እግዚአብሔር በአውሎ ነፋስ ውስጥ በማዕበል ውስጥ መንገድ ስላለው ከዚህ ጭንቅና ከዚህ አስፈሪ ሁኔታ ውስጥ ሊያወጣን የታመነ ነው። በጨለማ ላሉት ብርሃን ወጣላቸው ይለናል አይደለ? ያ ብርሃን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የእሱን እውቀት፣ የመዳን እውቀት የምናውቅ ከሆነ ለእያንዳንዱ ችግር መፍትሄ ማቅረብ እንችላለን። ምክንያቱም እግዚአብሔር መፍትሄ ስለሆነ በራሱ ማለት ነው። ሌላው ስራዎቻችን የሚለኩት በውስጣቸው ባለው ፍቅር ነው። ደስታን ማግኘት ስራ ስንሰራ ደስታ ማግኘትን በተመለከተ ስናይ ነው፣ ዘላቂ ሰላምና ደስታ ልናገኛለን ያለን ያለ ነው። ሰርተንማ እንደሰትበት ረፍት ማናገኝበት ሰላምማ። የሰማን አንድ ቁም ነገር የምናደርገው ነገር ከፍቅር የተነሳ ነው ወይ የምንሰራው? ለምሳሌ ስናገለግል ከፍቅር ነው ወይ የምናገለግለው? ብዙ ጊዜ ትኩረት አንሰጠውም። ወይ የምናገለግለው ለመመረጥ ነው፣ ለመታየት ነው፣ ወይ ደግሞ ገንዘብ ለማግኘት ነው። ከዚህ ያለፈ ብዙ ከሚታይ ነገር ያለፈ ብዙ አናስብበትም። ነገር ግን አገልግሎታችን ለምሳሌ ከፍቅር የተነሳ ሲሆን እግዚአብሔርን ከማገልገል የተነሳ ሲሆን በቂ ነው። በቃ ረፍት እናገኝበታለን፣ ሰላም እናገኝበታለን። እግዚአብሔር መንገዳችንን ስለሚያስተካክልልን ማለት ነው። ሁለተኛው ምጽዋት ነው። እንደውም በሁለተኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ መራ 9 ቁጥር 7 ላይ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። ምጽዋት ስንሰጥ በደስታ ልንመጸውት ያስፈልጋል ማለት ነው። ሰጥተን ደግሞ ተከፍተን እንዴት ይሆናል? ስንሰጥም ደግሞ በመስጠታችንም ደስተኛ ሆነን፣ ምክንያቱም የሚሰጥ ለእግዚአብሔር ስለሚያበድር ማለት ነው። ብል በማያገኘው በማይበላሽ መዝገብ በዚያ ስፍራ እያስቀመጥነው ነው። ስለሆነ እየሰጠነው ጉዳይ ኋላ ለእኛ ተመልሶ የሚሰጠን ነው ስለዚህ ስንሰጥ ለእግዚአብሔር እንደምናበድረው አምነን በደስታ መስት አለብን። ምክንያቱም እግዚአብሔር ያበደሩትን የሚከዳ አይደለም፣ እንደ ሰው አደለም። አሁን አንዳንድ ሰው የተበደረውን ይዞ ይጠፋል፣ አለ ዝም ይላል። እግዚአብሔር ግን እንዲህ አደለም፣ ውለታ የሚረሳ አምላክ አደለም። በእርግጥ አሁን ተመልከቱ፣ የሚያስደንቅ ነው። ለእግዚአብሔር ውለታ መዋል ይቻላል። በራሱ ግን እግዚአብሔር ከሱ ጋር ያለን ህይወት እንዲቀጥል ስለሚፈልግ ስለሚወደን የምንድንበትን በሮች ይከፍትልናል፣ የምንድንበትን መንገዶች ያመቻችልናል። ስለዚህ የሚሰጥ ለእግዚአብሔር አበደረ ብሎ ተናገረ ማለት ነው። እና የምንሰጠው ጊዜ ቢኖረን የምንሰጠው ዕውቀት ቢኖረን የምንሰጠው ፈገግታ ቢኖረን የምንሰጠው ሰላምታ ቢኖረን የምንሰጠው ደቃቅ ሳንቲም ቢኖረን የምንሰጠው ጨርቅ ቢኖረን ያን ሁሉ በደስታ እንስጠው በሀዘን አይደለም በመከፋት አይደለም በደስታ እንስጠው በዚህ ሁኔታ ውስጥ ስንኖር ያው ሁላችንም እንደምታውቁት የምንለፈው የምንወጣው የምንወርደው ደስታና ሰላም ፈለጋ ነው ሰው በትዳር ቢኖር ደስታ ፍለጋ ነው። ሰላም ፍለጋ ነው። ቢወልድ ደስታ ፍለጋ ነው። ቢመነኩስ ደስታ ፍለጋ ነው። እያንዳንዱ የምናደርገው ደስታ ፍለጋ ነው። ሰው ከደስታ ውጪ መኖር አይችልም። እዚች ምድር ላይ ለደቂቃ ያለ ደስታ መቆየት ማንም አይፈልግም፣ አይችልም፣ ውስጡም አይቀበልለትም። እዚህ ከደስታ ውጪ ያላችሁ ሰዎች ካላችሁ ዘላቂ ደስታ የሚገኘው መልካም ነገርን በመውደድ ነው ማለት ነው። መልካም ነገርን ለመውደድ ደግሞ ስለ መልካም ነገር ማወቅ ያስፈልጋል ስለዚህ ከዛሬ ጀምሮ መልካም ነገሮችን መስማት፣ መልካም ነገሮችን ማንበብ፣ መልካም ነገሮችን መነጋገር ላይ ትኩረት ካደረገን እየወደድን እየወደድን እንሄዳለን ማለት ነው። ያን የወደድነውን ነገር ደግሞ ማድረግ ራሱ ተፈጥሮ የሚያስገድደን ይሆናል ማለት ነው። እየወደድነውን እናገለግላለን፣ እየወደድነውን እናከብራለን፣ ለወደድነው እንታዘዛለን፣ ለወደድነው ነው እስከ ሞት ድረስ እንታመናለን። ስለዚህ መልካም ነገርን መውደድ ላይ እንደ እግዚአብሔር መልካም ፍቃድ ባጭሩ ተነጋግረናል። እግዚአብሔር አምላካችን መልካም ነገርን እንድንወድና መልካም ነገርን እንድናደርግ በዚህም የይቅርታ የቸርነት ስራውን እንዲሰራልን ቅዱስ ፈቃድ ይሆንልን ይቆያል